ሰላም ሰላም ውድ የሴሌክት አካዳሚ ቤተሰቦች። ሴሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም በዋትሳፕ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥ ነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። እሺ በዛሬው ትምህርታችን ወይም ቪዲዮችን ደግሞ ይዤላችሁ የመጣው ትምህርት እንደተለመደው ሁልጊዜ የምንጠቀማቸውን በጣም አስፈላጊ የሆኑ የእንግሊዝኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው አረፍተ ነገር እንዴት እናንብበው፣ ትርጉሙስ እንዴት ነው የሚለው በአንድ ላይ እናያለን ማለት ነው። አሁን የመጀመሪያው ምንድን ነው? ዳብሊዩ እና ኤ እች ማለት ዳብሊዩ ተነባቢ ነች፣ ኢ ደግሞ አናባቢ ነች። ስለዚህ በአንድ ላይ ነው የምናነባቸው። እነዚህን ዊ ብለን እናነባቸዋለን። በአንድ ላይ እንደ ዊ ብለን እናነባቸዋለን። ከዛ ኤን እንደ አ፣ አርኢን እንደ ር ስናነበው አር አር እንላለን። ከዛ ኤች ሆን፣ ኤች ይቅርታ፣ ኤች ኦን እንደ ሆ፣ ኤች ኦን እንደ ሆ፣ ፒኤን እንደ ፕ፣ ፒኤን እንደ ፕ በአንድ ላይ ማለት ነው ኤፍዩን በአንድ ላይ እንደ ፉ ኤፍዩን በአንድ ላይ ፉ። ኤልን ኤልን እንደ ኤል ማለት ነው። ስናነባው ሆፕፉል ሆፕፉል። ዊ አር ሆፕፉል ዊ አር ሆፕፉል ምን ማለት ነው? ተስፋ ተስፋ አለን ወይም ተስፋ እናደርጋለን ማለት ብንፈልግ ዊ አር ሆፕፉል እናለን ማለት ነው። እንግዲህ ዊ ማለት እኛ ማለት ነው። እኛ ዊ አር የሚለው የሚገልጸው እኛ እኛነታችን ነን ለማለት ነው ነን ወይም ናቸው ለማለት ነው ሆፕ ማለት ደግሞ ሆፕ ለብቻ ተስፋ ነው ሆፕፉል ማለት ተስፋ አለኝ ወይም ተስፋ ይኖረኛል ተስፋ እናደርጋለን ለማለት ዊ አር ሆፕፉል እንላለን ማለት ነው ሆፕ ምንድን አልኳችሁ ተስፋ ስለዚህ በአንድ ላይ ተስፋ እናደርጋለን ይሆናል ማለት ነው ኦኬ ይህኛውስ ምን ይላል አይን እንደ አይ ነው ምናነባት ኤኤምን አም ኤኤምን በአንድ ላይ አም ኬ አይን በአንድ ላይ ኪ ኬአይን እንደ ኪ ዳብል ዲን ሁለት ዲ ናቸው እዚህ ጋር በአንድ ድምፅ ምታነብሉ እያቸዋለሁ ተመሳሳይ ናቸው ድምፃቸው በአንድ ነው የምናነባቸው ማለት ነው ስለዚህ ኬአይን እንደ ኪ ያነበብን ዲአይን በአንድ ላይ እንደ ዲ ዲአይን በአንድ ላይ እንደ ዲ ኤንን ይቅርታ ኤንን እንደ ን ጅን እንደ ግ ስናነበው ኬዲንግ ኬዲንግ ኬዲንግ አም ኬዲንግ አም ኬዲንግ ምን ማለት ነው እየቀለድኩ ነው ወይም እያሾፍኩህ ነው ለማለት ስንፈልግ እያሾፍኩ ነው ወይም እየቀለድኩ ነው ማለት ስንፈልግ አም ኬዲንግ እንላለ ማለት ነው። እየቀለድኩ ነው ወይም እያሾፍኩብህ ነው ለማለት ስንጠቀም ኦኬ፣ ይሄኛውስ ምን ይላል? ኤምአይን ይቅርታ፣ ኤምኤን ባንድ ላይ እንደ ማይ ኤምኤን ባንድ ላይ እንደ ማይ ሜ ንቅርታ ኤምአይ እንደ ሜ ዋይን እንደ ይ ስናነበው ሜ ሜ ሜ አይን እንደ አይ ሲኦን እንደ ኮ አይደለም። ምናነባው እንደምን ነው? እንደ ካ እንደ ካ ኤሚኢን ባንድ ላይ እንደምን ስናነባው ካም ካም ሜይ አይ ካም ሜይ አይ ካም ስንል ምን ማለት ነው? መምጣት እችላለሁ ወይም አሁን ፈቃድ እየጠየቅን ይሆናል። መምጣት እችላለሁ ብለን እየጠየቅን ሜይ ካም እንላለን። ሜይ ቢ ማለት እዚህ ጋር ሜይ ቢ ስንላው ምናልባት ሚ ማለት ይሆናል እያል ነው። መምጣት እችላለሁ እያልን እየጠየቅን ስለሆነ ምንድነው ማለት ነው ሜይ ስንል ኦልሬዲ መጠየቃችን ነው መምጣታችን ወይም መምጣት እንችላለን ሚለውን ለማስፈቀድ ነው፣ ሜ እያለን ማለት ነው። ስለዚህ አይን እንደ አይ፣ ካም ማለት ደግሞ መምጣት ነው። ስለዚህ መምጣት እችላለሁ ስንል ሜ አይ ካም እያለን ነው ማለት ነው። ኦኬ፣ ይሄኛውስ ምን ይላል? አይን እንደ አይ፣ ዳብሉ ኤን እንደ ወ፣ ዳብሉ ኤን እንደ ወ፣ ኤስን እንደ ስ፣ ይቅርታ ኤስ እንደምን ምናነባት? እንደ ስ ሳይሆን እንደዝ፣ እንደዝ ስናነበው ወዝ፣ ወዝ ኤችኤን በአንድ ላይ ሀ ኤችኤን በአንድ ላይ ሀ ዳብል ፒ እዚህ ጋር አሉ ሁለት ፒ ናቸው። እንደምናነባቸው በአንድ ድምፅ ነው ያቸዋለው እንደ ፕፕ። ዋይን እንደ ይ ስናነባው ሀፒ ሀፒ። አይ ወዝ ሀፒ አይ ወዝ ሀፒ። ምን ማለት ነው? ደስተኛ ነበርኩ። ወይም ደስተኛ ነበርኩ ማለት ብንፈልግ አይ ወዝ ሀፒ ማለት እንችላለን። እንግዲህ አይ እንደምታውቁት ምንድን ነው እኔ እያለ ነው። ወዝ ማለት ደግሞ ላለፈ ነገር እንደዚህ ነበርኩ ወይም እንደዚህ ነበረ ለማለት ስንፈልግ ላለፈ ነገር ስንጠቀም ወዝን ተጠቅመን የነበርንበትን ሁኔታ መግለጽ እንችላለን ማለት ነው። ስለዚህ ወዝ ምንድነው አልኳችሁ ነበር ማለት ነው። ሀፒ ማለት ደግሞ እንደምናውቀው ምንድ ነው ደስተኛ፣ ደስተኛ። ስለዚህ ደስተኛ ነበርኩ ማለት ስንፈልግ አይወዝ ሀፒ ማለት እንችላለን ማለት ነው። ኦኬ ይህኛውስ ምን ይላል? አይ አሁን በተመሳሳይ ይህም ብለን እናነባዋለን። ወዝ ወዝ አይ ወዝ አለን። ኤችዩን እንደ ሁ አይደለም እናነባት፣ እዚ ጋ ልባርንጉልኝ እንደ ሀ ነው ምናነባት። ኤችዩን ዩን በአንድ ላይ እንደ ሀ፣ ኤንን እንደ ን፣ ጅን እንደ ግ፣ አርን እንደ ር፣ ወይን እንደይ ስናነባው ሃንግሪ ሃንግሪ ሃንግሪ። አይ ወዝ ሃንግሪ አይ ወዝ ሃንግሪ ምን ማለት ነው? እርቦኝ ነበር። እርቦኝ ነበር ማለት ስንፈልግ አሁም ኦልሬዲ ላለፈን የተጠቀምነው ማለት ነው። ስለዚህ እወዝ እንደነገርኳችሁ ነበር ማለት ነው። ሃንግሪ ማለት ደግሞ መራብ፣ ርሃብ እንደማለት ነው። ስለዚህ ተርቢ ያለ ወይም እርቦኝ ነበር ለማለት ስንፈልግ አይ ወዝ ሃንግሪ ማለት እንችላለን። ኦኬ፣ ይሄኛውስ ምን ይላል? ዳብልዩ ኤች ኦን፣ ዳብልዩ ኤች ኦን በአንድ ላይ ምን ብለን እናነበዋለን? ሁ ሁ ነው ብለን የምናነበው። እሺ እዚህ ጋ ምንድን ነው ዳብሊውን አናነበው ማለት ነው ማለት ሳይለንት ነው አለ ድምፁ ግን ይህን ያለ ራሱን የቻለ ድምፅ ስለሌለው ኤች ኦ ነው በአንድ ላይ ጎልቶ የሚነበበው ማለት ነው። ስለዚህ ኤች ኦ እንደ ሁ ነው የምናነበው፣ እንደ ኦ ሳይሆን እንደ ሁ ነው የምናነበው። ስለዚህ ሁ ሁ ብለን እናነበዋለን። አይ ኤስን ኤዝ ኤች ኢን በአንድ ላይ ሂ ሂ ሆ ኤዝ ሄ ሁ ሂ ምን ማለት ነው? ማን ነው እሱ? ማነው እሱ ማለት ንፈልግ ሂ እንላለን ማለት ነው። እንግዲህ ሁ ስንል ለምንድነው ነው የምንጠቀሙ? ማን ለማለት ለማለትነው የሰውን ማንነት ለመጠየቅ ሊሆን ይችላል። ስንል ማን ለማለት ይሆናል ማለትነው ማን ዝ ማለት ደግሞእው ማለት ደግሞ እሱ። ስለዚህ እሱ ማን ነው እንላለን አደለም? እሱን ለመጠየቅ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይህኛውስ ምን ይላል? አይን እንደ አይ ደብሉኤን በአንድ ላይ እንደ ወ ደብሉኤን በአንድ ላይ እንደ ወ ኤስን እንደ ዝ እንደ ዝ ስናነባው ወዝ። እዚህ ጋ አራአይን በአንድ ላይ እንደ ሪ አራአይን በአንድ ላይ ሪ ብለን እናነባዋለን። ሲኤች ሲኤች ደግሞ በአንድ ነው የሚነበቡት፣ እንደች እንደች ነው የምናነባቸው ሁሌም። ስለዚህ ሪች ሪች ብለን እናነባዋለን ማለት ነው። ሙሉን ስናነባው አይ ወዝ ሪች አይ ወዝ ሪች፣ ምን ማለት ነው? ሀብታም ነበርኩ ሀብታም ነበርኩ ለማለት ስንፈልግ አይወዝ ሪች እንላለን ማለት ነው። እንግዲህ ሪች ምንድን ነው? ሀብታም እንደምናውቀው ሀብታም ነው። ወዝ ደግሞ እንደነገርኳችሁ ምንድን ነው ማለት ነው? ነበርኩ እያለ ነው ማለት። ስለዚህ አይወዝ ሪች ስንል ነበርኩ፣ ምን ነበርኩ ነው? ሀብታም ነበርኩ እያለን ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም በተመሳሳይ አይ ወዝ አይ ወዝ ሳድ ኤስኤን እንደምናነበብ ነው። እንደ ሳ ኤስኤን አሁን ኤስ ተነባቢ ነች ደግሞ አናባቢ ስለዚህ በአንድ ላይ ነው። አናባቢ ከተነባቢ ነው ማንበብ የምንችለው። ስለዚህ ኤስኤን እንደ ሳ አነበብን። ኤስኤን እንደ ሳ ዲን እንደ ድ ምንድን ነው አናባቢ የላትም። ስድስተኛ ፊ ስለሆነች አናባቢ የላትም። ድ ብለን ነው የምናነባት ማለት ነው። ስለዚህ ሳድ ወዝ ሳድ ምን ማለት ነው? አዝኘ ነበር ወይም ተከፍቼ ነበር ማለት ስንፈልግ አይ ወዝ ሳድ እንላለን ማለት ነው። ወዝ እንደነገርኳችሁ ነበር ለማለት ነው፣ ላለፈ ነው ብያችኋለሁ። ሳድ ማለት ደግሞ ምንድን ነው? መከፋት ማዘን ለማለት ነው። ስለዚህ አዝኘ ነበር፣ አሁን አይደለም፣ በፊት ሊሆን ይችላል፣ ላለፈ ነው። አዝኘ ነበር እያለ ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አሁን በተመሳሳይ አይ ወዝ ኤች እንደምናንበው እንደ ኤችኤን እንደ ሂ አረኤን እንደ ር እንደ ር ስናነበው ሂር ሂር። እስኪ ሙሉ እና አንብበው አይ ወዝ ሂር አይ ወዝ ሂር ምን ማለት ነው? እንግዲህ እዚህ ነበርኩ እዚህ ነበርኩ ማለት ብንፈልግ አይወዝ ወዝ ሂር እንላለን። እንግዲህ ወዝ እንደነገርኳችሁ ነበር ከሆነም፣ ሂር ማለት ደግሞ እዚህ ማለት ነው። ሂር ስንል እዚህ እያለ ነው። ስለዚህ እዚህ ነበርኩ እዚህ ነበርኩ የሚለውን እናንተ ተጽፉበታላችሁ ማለት ነው። ታስተካክላላችሁ ከይቅርታ ጋር። ስለዚህ አይ ወዝ ሂር ካልን እዚህ ነበርኩ፣ ቦታ ሊሆን ይችላል። እዚህ ነበርኩ ለማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ፣ ይሄኛው ውስጥ በተመሳሳይ ምን ይላል? አይ ወዝ ኤፍኤን እንደ እንደ ፋ ኤፍኤን እንደ ፋ ቲን እንደ ት ስናነበው ፋት ፋት። አይ ወዝ ፋት አይ ወዝ ፋት ምን ማለት ነው? ወፍራም ነበርኩ ወፍራም ነበርኩ ማለት ምፈልግ አይወዝ ፋት እንላለን። እንግዲህ ወዝ እንደነገርኳችሁ ነው። ፋት ማለት ደግሞ ወፍራም እናውቃለን። ስለዚህ ወፍራም ነበርኩ። ኦኬ። ይህኛውስ ምን ይላል? አይ ወዝ ቲአይን እንደ ታይ ነው የምናነበው። ቲ አይን በአንድ ላይ ታይ፣ አይ አይ የሚል ድምፅ ስላላት ታይ ብለን እናነባታለን። አረኢን እንደ ር፣ አረኢን እንደ ር፣ ዲን እንደ ድ፣ ስናነባው ታየርድ፣ ታየርድ አይ ወዝ ታየርድ አይ ወዝ ታየርድ ምን ማለት ነው? ደክሞኝ ነበር። ደክሞኝ ነበር ማለት ስንፈልግ አይወዝ ታየርድ እንላለን። ታየርድ ምንድነው? ድካም ማለት ነው። ድካም። ስለዚህ ደክሞኝ ነበር ለማለት ወይም ደክሜ ነበር፣ ተዳክሜ ነበር ማለት ስንፈልግ አይወዝ ታየርድ እንላለን። ደክሞኝ ነበር። ኦኬ። ይሄኛውስ ምን ይላል? አይ አም አይ አም? ኤሳይን ባንድ ላይ እንደ ሲ ኤሳይን ባንድ ላይ ሲ ኤስ ይቅርታ፣ ሲኬን ደግሞ ባንድ ላይ እንደ ክ ነው የምናነባት እንደ ክ። ስለዚህ ሲክ ሁሌም ሲኬ ባንድ ላይ በአንድ ድምፅ የሚነበቡት እንደ ክ ነው የምታነቡልኝ ማለት ነው። ስለዚህ ሲክ ብለን እናነበዋለን። አይ አም ሲክ። አይ አም ሲክ። አሞኝ ነበር ወይም ታምሜ ነበር ማለት ብንፈልግ አይ አም ሲክ ማለት እንችላለን። ወይም አሞይ ነበር ወይም ታመሜ የነበር ለማለት አም ሲክ እንላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን በቀላሉ ማዳበር እንችላለን ማለት ነው። ማንበብ፣ መጻፍ፣ መናገር በቀላሉ እንችላለን ማለት ነው። ከእናንተ የሚጠበቀው ሳሰለች ቪዲዮውን እስካሰለች እስከ መጨረሻው ማየት መከታተል እንዲሁም ትምህርቱ ለሌሎች ተደራሽ እንዲሆን ላይክ ሸር ሳብስክራይብ በማድረግ እኛን ማበረታቱን እናንተ የምትፈልጉትን አሳውቁን። ኮመን ሴክሽን ላይ ብታሳውቁ እንደዚህ ስራልኝ ብትሉኝ እኔ የምሰራላችሁ ይሆናል ማለት ነው። እንዲሁም ያልገባችሁም ነገር ካለ ኮመን ሴክሽን ላይ አስቀምጡኝ ያለውን ነገር፣ እኛንም ለማበረታት ሞክሩ። እናንተ የምትፈልጉትን በየቀኑ ተደራሽ እንዲሆን እንድናረግ እናንተም ከኛ ጎን እንድትሆኑ ስላሳስባለሁ፣ ቀጥታ አሁን ወደ ስንብታችን ይላል ማለት ነው። የዛሬ ሽኩላሳችን እዚህ ቀጣይ በሌላትም እስከምንገናኝ መልካም ጊዜ ተመኞላችሁ። ሰላማችሁ ብዝት ብዝት ይበለልኝ።